የወራሚት አትክልትና ፍራፍሬ ምርምርና ስልጠና ንዑስ ማዕከል ከሚሰሩ ስራዎች ውስጥ አንዱ የቡና ምርምር ነው። ቡና እንደሚታወቀው ካሽ ክሮፕ ነው፣ ኤክስፖርት የሚደረግ ኮሞዲቲ ነው እንደ መሆኑ መጠን የወራሚት አትክልትና ፍራፍሬ ምርምርና ስልጠና ንዑስ ማዕከል ትኩረት አድርጎ ከሚሰራባቸው ሰብሎች ውስጥ ቡና አንዱ ነው። በመሆኑም ከአሁን በፊት ከሃያ ዓመት በፊት የተጀመረ ምርምር ስራ አለ በዚያ አደፍተሽ ስራ የተሰሩ ስራዎች አሉ። የማላመድ ስራ ስራዎችን ሰርተናል። ከጅማ ግብርና ማዕከል የተለያዩ ዝርያዎችን በማምጣት የማላመድ ስራ ስንሰራ ቆይተን ምክረ ሃሳብ ያወጣንላቸዋል ለሚዲ ሲውድ አካባቢ የሚሆኑ ማለት ነው። ከዚያ በኋላ ደግሞ ከአስር ዓመት በፊት የማላመድ ስራ ስንሰራ ቆይተን እንደዚሁ ለሃይላንዱ አካባቢ ለከፍተኛ ቦታዎች አካባቢ መሆኑ የሚ የቡና ዝርያዎችን የማላመድ ስራ ስንሰራ ቆይተን ሪኮም እንዲያደርግ ናቸው ምክረ ሃሳብ ያወጣንላቸው ዝርያዎች አሉ። ከነዚህም ውስጥ ያጭ ሁናዋሽና፣ መርዳ ጨርቆ የሚባሉ ዝርያዎች አሉበት። በምርታ ምርታቸው እስከ 15 እስከ 18 ኩንታል ፐር ሄክታር መስጠት የሚችሉ ናቸው። ከዚያ በተጨማሪ ደግሞ እነዚህ ያወጣናቸውን ዝርያዎች ወደ አርሶ አደሩ መድረስ ስላለባቸው በፕሪስኬላር በቅድመ ማስፋት ለተለያዩ ወረዳዎች የማድረስ ስራዎችን ሰርተናል። ለምሳሌ የልማዴንሳ ወረዳ፣ ሰሜን ሜጫና ባህር ዳር ዙሪያ ስራዎችን እየሰራ እንገኛለን። ለተለያዩ አርሶ አደሮች ሰርቶ ማሳያ ስራዎችን እየሰራን ለአርሶ አደሩ የማቅረብ ስራ እየሰራ እንገኛለን። ከዚያ በተጨማሪ ደግሞ የዲቃላ ቡና ዝርያዎችን ከጅማ ግብርና ምርምር ማዕከል በማምጣት የማላመድ ስራዎችን እየሰራ እንገኛለን። አሁን የምታዩት ቡና ስራ ሶስት አመት የሆነው የዲቃላ ቡና የማላመድ ስራ ነው እና እንደምታዩት ፐርፎርማንሱ ጥሩ ሆኖ ነው የምናየው። ምናልባት ፕሮሚሲንግ የሆነ ሪዛልት እንጠብቃለን ከዚህ ስራ። ሶስት አመት ሆኖታል። ምናልባት ቀጣይ አመት ወይም በወዲያኛው ምክረ ሀሳብ እናወጣለን። የወጡ ከዚህ የምናወጣቸው አንድ ወይም ሁለት ዝርያ ሊሆኑ ይችላሉ። ምክረ ሀሳብ የምናወጣላቸው የዲቃላ ቡና ዝርያዎችን በቲሹካልቸር ወይም ደግሞ በከቲንግ በቁርጥራጭ እያባዛን ለአርሶ አደር ማቅረብ የምንችልበት ሁኔታዎች ይኖራሉ ብለን እናስባለን። ኤፍኤስአርፒ ፕሮጀክት ያው ቡና ኮሞዲቲ ነው። እንደዚያም እንደሆነ መጠን በከፍተኛ ደረጃ ድጋፍ እየተደረገ ስለሆነ በኤፍ ኤስ አር ፒ ፕሮጀክት ሳፖርት እየተደረግን የተለያዩ የምርምር ስራዎችን አጠንክረን እየሰራን እንገኛለን። የብዜት ስራዎችንም እየሰራን እንገኛለን። የቅድመ ማስፋት ስራዎችንም በስፋት እየሰራን እንገኛለን። ወደፊትም የአርሶ አደሩና ሌሎችንም አገራካ ዲማንድ መሰረት በማድረግ በስፋት ስራዎችን እየሰራን አርሶ አደሩ ተጠቃሚ ለማድረግ እንደምንሰራ ማረጋገጥ እፈልጋለሁኝ።